ሰላም ወዳጆች እንደምን አላችሁ ሰላምታዬ ይድረሳችሁ እንደ እንደተለመደው ሼር በማድረግ ዶን ፎሎ በማድረግ የምንወያይበትን ነገር እንድታዳምጡ ተሳትፋችሁም ደግሞ ልክ ያልሆነውን ነገር ልክ አይደለም ልክ የሆነው ደግሞ እንዲበረታታ እንድታረጉ በድጋሜ በአክብሮት ጠይቃቸዋል፣ ወዳጆች። በተለያየ ጉዳይ ላይ መንግስት ሊያስተካክለው በሚገባው ህብረተሰቡ፣ የፖለቲካ ፓርቲዎች፣ የእምነት አባቶች፣ ሌሎች ግለሰቦችም፣ ቡድኖችም ድርጅቶችም ማስተካከል በሚገባቸው ነገሮች ላይ ስንወያይ ቆይተናል እና በዚህም በርካታ ፎሎወር አግኝቻለሁኝ። በርካታ ገብተው ደግሞ የሚወያዩ ሰዎችንም፣ ምሁራኖች የተለያየ ዘርፍ ላይ የተሰማሩ ግለሰቦች ውይይት እንዲያደርጉ ሁኔታዎችን በማመቻቸቴ ተወያይተን መስተካከል ያለባቸው ነገሮች ሲስተካከሉም አይተናል። ወደፊትም አንዳንዶቹ ያልተስተካከሉ ነገሮች ይስተካከላሉ ብዬ ተስፋ አረጋለሁ። ዛሬ ትንሽ እንደ በሶሻል ሚዲያና ከአንዳንድ ነጋዴዎችም የሰማሁት እና በጣም ያስደነገጠኝና መስተካከል ያለበት ነገር ወይም ደግሞ ለሕዝቡ በቂ ማብራሪያ ሊሰጥበት የሚገባው ነገር አለ ብዬ ስላመንኩኝ በእሱ ዙሪያ ብንወያይ ምን ይለናል ብዬ ነው የገባሁት። እንዳያችሁት ርዕሱ ላይ በጣም ብዙ ሰዎች በተለይ ነጋዴው፣ የቤት ባለቤቶች ያኮረፉበት ነገር እንዳለ በየሶሻል ሚዲያው እየተራገበ ይገኛል። ከሱ በተጨማሪም ደግሞ ከታርጋ ጋር ተያይዞ እየተነሳ ያለ ነገር አለ እንዲሁ በሶሻል ሚዲያ። ከመንግስት ስለ ታርጋው መግለጫ ከመሰጠት ውጭ ዋጋው ይሄን ያህል የሚባል ነገር አልሰማሁም። የቤቱንም ጉዳይ በግልጽ ይሄን ያህል ዋጋው የሚባል ነገር አልሰማውም። የቤቱ የመኖሪያ ቤትን ወደ ንግድ ቤት ቀይራችሁ የምታከራዩ ወይም የምትጠቀሙበት የሚል ነው። እንግዲህ ያ የመኖሪያ ቤት ወደ ንግድ ቤት ተቀይሮ ሲከራይ ሰው ዝም ብሎ አያከራይም። ፍቃድ ወስዶ ነጋጁም ይሁን አከራዩ ፍቃድ ወስዶ ለመንግስት ግብር እየከፈለ ወይም ደግሞ ውል ተዋውሎ ከዛም የሚገባውን ታክስና ግብር እየከፈለ ሲያከራይ እንደነበረ ወይም ሲከራይ እንደነበረ ወይም ራሱ እየሰራበት እንደሆነ ለማንም ሰው ግልጽ ነው። ከዛ ውጪ ያለ አጭበርብሮ ተደብቆ እየሰራ ያለ ካለ እሱ ሌላ ታሪክ ነው። እዛ ውስጥ አልገባም። እኔ በህጋዊ መንገድ ስለሚሰሩ ሰዎች ነው። እንግዲህ ብዙ ቦታ መኖሪያ ቤት የነበራቸው መንገድ ዳር እያከራዩ ሲጠቀሙ ቆይተዋል። ይሄ የተለመደ ነው። ኢትዮጵያ ውስጥ ረጅም ታሪክ ያለው ነገር ነው። ሰው ለንግድ ቤት ብቻ ብሎ ህንፃ የሚሰራው ወይም እየሰራ ያለው ከቅርብ ጊዜ ወዲህ ነው። በተለይ የከተማዋ ነባር አካባቢ እና እንዲሁም ደግሞ አዳዲስ ቦታዎች፣ ለምሳሌ ስለ አዲስ አበባ ነው እያወራን ያለ ነው እና ወደ ሲኤምሲ ወደ ሀያት ምናምን የሚባሉ ሰፈሮች ገበያው ደርቶ ቦሌንም ጨምሮ ማለት ነው። ሌሎች አካባቢዎችም እንዲሁ አለ። ነገር ግን ዋና ዋና የሚባሉት ሰዎች ጥሩ ጥሩ መንገድ ዳር ያሉ ቤቶቻቸውን ለሌሎችም አከራይቶ ራሳቸውም እየሰሩበት እንደነበረና እንዳለ ግልጽ ነው። ይህንን ወደ ንግድ ቀይሩ ወደ ንግድ ፍቃድ ወይም ይሄ ለንግድ እንደሚውል አድርጋችሁ ቀይሮ የሚባል ነገር ተወሳ። እንግዲህ ህጉ እንደዛ ከሆነ ምንም ችግር የለውም። እኔ መቀየሩ ላይ ምንም ችግር የለብኝም። ነገር ግን እየተጠየቀ ያለው የገንዘብ ብዛት ነው የሚሉት የተከራዩም ያከራዩ ፍጹም፣ አንዳንዱ ቦታ ከቤቱ ዋጋ በላይ ነው እያሉ በሩመር ደረጃ እዚህም እዚያም ሲወራ ሰምቻለሁ። ቅጣትም አለው ሲባል ማለት ነው። እኔ በዚህ ዙሪያ ማለትም ፈልገው ነገር እንዲቴል ነጋዴውና ወይም ያከራየውና የተከራየው ሰው ከመንግስት ጋር እየተገናኘ ያወራበት ወይም የሚያወራበት ሆኖ ሳለ እኔ ማለትም ፈልገው ነገር ምንድን ነው? ይሄ ነገር ሲካሄድ በሕጋዊ መንገድ ከድሮ ጀምሮ በሂደት የመጣ ነገር ስለሆነ ከፍ ያለ ዋጋ ለማስከፈል ወይም ደግሞ በሚያስደነብር መልኩ ከፍተኛ ገንዘብ ወይም እንደ ቅጣት የሚሆን እንደ ክፍያ የሚከፈለው ነገር አንደኛ አሁን ባለንበት የኑሮ ሁኔታ አግባብ አይመስለኝም። ምክንያቱም ዞሮ ዞሮ ነጋዴዎቹ ኅብረተሰቡ ላይ ነው የሚጭኑት። የታርጋውንም እንዲሁም በሩመር ደረጃ የሚሰማው ከፍተኛ ገንዘብ እየተጠየቀ ወይም ሊጠየቅ እንደታሰበ በእርግጥ ታርጋው ገና አልተሰራጨ፣ መንግስትም ይሄ ነው የሚባል መግለጫ አልሰጠም። ከሆነ ነው ኢፍ ከሆነ ከፍ ያለ ዋጋ እንደተተመነለት ሩመሮች አሉ። ይሄም አግባብ አይደለም። ዞሮ ዞሮ ትራንስፖርት የሚሆን በተለያየ መንገድ ስራ ላይ ያሉ ድርጅቶችም ግለሰቦችም ህብረተሰቡ ላይ ነው መልሶ ያንን የሚያካክሱት። እንደገና ደግሞ ጡረተኛ ሰዎች አሉ፣ በትንሽ ደሞዝ የሚተዳደሩ አሮጌ መኪኖችን ያው ለመንቀሳቀሻ ይጠቀሙ። እነሱ ላይም ከፍ ያለ ጫና ሊያስከትል ይችላል። ለሁሉም ዛሬ ማታ በሰፊው በሁለቱም ዙሪያ እንወያያለን። ትክክል ከሆነ መረጃው ያላቸው ሰዎች እዚህ መታችሁ እንድትወያዩ፣ ልክ ካልሆነ ና የሐሰት ሩመር ወይም የውሸት ወሬ ከሆነ ደግሞ አይ ይሄ ነገር ውሸት ነው፣ መንግስት እንደዛ አላለም አላደረገም፣ ሀሳቡና አላማው ይሄና ያ ነው ብላችሁ ማስረዳት የምትችሉ ሰዎች ዛሬ ማታ አንድ ሰዓት ላይ እንድትገቡ እና እንድንወያይ ጠይቃችኋለሁኝ። ለውይይቱ እንዲሆናቸው ዘንድ ደግሞ ፎሎ ማድረግ ግድ ነው። ምክንያቱም ልክ ውይይቱን ስንጀምር ውይይቱ ተጀምሯል የሚል ምልክት ይሰጣቸዋል ቲክቶክ እና እንወያያለን። ገብታችሁ ተወያዩ፣ ሀሳብ ስጡበት። እኔ በዚህም በዚያም የሚደረግ በግብር ይሁን በታክሲ ይሁን በተለያየ መንገድ ቅጣት፣ የትራፊክ ቅጣት ምናምን እየተባለ በህብረተሰቡ ላይ የሚጫነው ነገር እኔ ህግ አይከበር አይደለም፣ ቅጣት አይኑር አይደለም። ግን ገደብ ሊኖረው ይገባል እና ዝም ብሎ የሚደረግ ቅጣት የምን የምን፣ በኑሮ ውድነቱ ላይ እኔ ቤንዚል እያርከፈከፈ ያለ ይመስለኛል። እና በዚህ ዙሪያ ዛሬ በሰፊው እንወያያለን። መልካም ጊዜ ይሆንላችሁ። እንዳልኩት ፎሎ ስታደርጉ ለውይይቱን ለመሳተፍ የሚሆን ለማዳመጥ ምልክት ይሰጣችኋል። ና ቲክቶክ ፎሎ አድርጉ። ለሌሎችም እንዲደርስና በርከት ያሉ ሰዎች የሚመለከታቸውም እንዲሰሙ ሼርም አድርጉ ፎሎም አድርጉ። ገለቶማ የቀነለ ቴንኪው አመሰግናለሁኝ።